ወደ ኦፌር ሄደው ወርቅ ያመጡ ዘንድ በተርሴስ መርከብን ሰራ ካለ በኋላ፣ ነገር ግን መርከቢቱ በጽዮን ጋብር ተሰባብራለች እና አልሄደችም ይለናል። በምታዩት የትኛው ለኦፌር ይቀርባል? ለአፋር ማለት ነው። ጽዮን ጋብር በኤዶም ምድር በቀይ ባህር ዳርቻ እንደምትገኝ በምስሉ እንደምትመለከቱት ይነግራል። ለዚህ ማረጋገጫ ኦሪት ዘፍጥረት ምዕራፍ 36 ከቁጥር 43 ላይ የኤዶሚያን አባት ይህ ኤሳው ነው ይላል። የመሪ ራስ አማን በላይ መጽሐፍቶችን ጨምሮ ጽሆን ጋብ የአሁኑ አዳላክ ደሴቶች አካባቢ እንደሆነች ይነግረናል። በጎግል ማፕ ላይ ያገኘዋት በሱዳን የባህር ዳርቻ የምትገኝ ደሴት ይቁፋሩ በኋላ ግን ሙሉ ሀሳባቸውን ብዙቸውን የሚያደረጉት ወደ ኢትዮጵያ ያሉት መረጃዎች በመጽሐፍ ቅዱስና በታሪክ ሚዛን እየሰፈር እውነተው ለማየት እንሞክር። ንግስተ ሳባ በሌላ መጠሪያ ንግስተ አዜብ ትባላለች ነው። አዜብ የሚለው የግዕዝ ቃል ሲሆን ቀጥተኛ ፍቺው ደቡባዊ ምዕራብ ወይም የደቡብ ግራ ማለት ነው። ከኢትዮጵያ ሰሜናዊ ክፍል የሚነሱ ከባባር ነፋሳት እንዳሉ አረጋግጠዋል። አድዋ የሚለው ቃል ስርወ ቃሉ አግዋ ከሚል የአገውኛ ቋንቋ የመጣ ሲሆን ትርጉሙ አዜብ ከሚለው ቃል ጋር አንድ ነው። ወደ መጽሐፍ ቅዱስ በመጽሐፈ ሄኖክ፣ በኦሪት ዘፍጥረት፣ በመጽሐፈ ነገሥት፣ በመጽሐፈ ዜና መዋዕል፣ በመጽሐፈ መቃብያን፣ በአዲስ ኪዳንም ደግሞ በማቴዎስ፣ በሉቃስ ወንጌል የተጠቀሰ ከኢየሩሳሌም በደቡብ የሚገኝ ግዛት አጼ ነው። አድዋ ወይም ማዜብ በምስሉ እንደምትመለከቱት በይሃ ደቡባዊ ምዕራብ ነው የሚገኘው። በወቅቱ የነበረው የኪነ ህንፃ ጥበብ በጣም ውብ እና ምጡቅ እንደነበረ ይመሰክራል። ስተኛ መቶ ክፍለ ዘመን ከዘጠኙ ቅዱሳን አበው አንዱ አቡነ አፍሴ እንደ ተከለዋት ከሚነገርላት ከደብብ ማርያም ቤተክርስቲያን አጠገብ እንደምታዩት ይገኛል። አገኘን ብለው ያወራቸው ዝርዝር ቅርሶች አሉ። ይህን እውነታ ግን የራሳቸው የሚስጥር አባል ነበር ሮበርት ሎማስ የሚባል ሲገልጽ በቦታው ያገኙት ጥንታዊ የሆነ የአይሁድ የምትሃትና የድግምት መጽሐፍቶችን እንደሆነ ነው የተናገረው አንደኛ የዳማትና የዳዊት ከተማ የተገነቡበት ዘመን አንድ መሆን፣ ሁለተኛ የስማቸው ተቀራራቢነት፣ ሶስተኛ የይሃ ታላቁ ቤተ መቅደስ እና የሰለሞን ቤተ መቅደስ የተሰሩበት ጊዜ ዘመን አንድ መሆን፣ አራተኛ እንደ መጽሐፍ ቅዱስ ቃል የቤተ መቅደሱ እና የቤተ መንግስቱ ቅርበት አንድ መሆን፣ አምስተኛ በቤተ መቅደሱ አጠገብ የምትገኘው የመጠመቂያ ስፍራ አቀማመጧና የስም ትርጉማ አንድ ነው። ስድስተኛ ሰለሞን ከሰራቸው ቤተ መቅደስ እና ቤተ መንግስት ጋር በተመሳሳይ በእንጨት እና በድንጋይ ተዋቅረው መሰራታቸው። ሰባተኛ የኢህድ ዓማት ቤተ መቅደስ እና ከተሞች ህዝብ በእስራኤልና ኢየሩሳሌም በባቢሎናውያን ከጠፉበት ዘመን ከአምስት መቶ ዓመት ዓለም ጋር አንድ መሆኑ። እናም ወገኖቼ ይህ ሁሉ አጋጣሚ ነው የመጣውም ከየሃ በ90 ኪሎ ሜትር ርቀት ላይ ከምትገኘው ውቅሮ ከተማ ነው። 11 ሙቁራ ቤተክርስቲያናት ሙሉ ለሙሉ የህንፃዎቹ ንድፍ በይሃ በዳማት ብሎም በአክሱም ያሉ ገጽታዎችን ነው የሚያንጸባርቁት። በምዕራብ አንጻር ወዳለች ወደ ቤቴል ተራራቢ ሄደ በዚያም ድንኳንን ተከለ ሲል በሳሙኤል ቀዳማዊ ምዕራፍ 13 ቁጥር 2 ላይ ደግሞ ሳኦል ሶስት ሺህ ከእስራኤል መረጠ። ሁለቱም ሺህ በማክማስ እና በቤቴል ተራራ ከሳኦል ጋር ነበሩ ይለናል። እነዚህ የመጽሐፍ ቅዱስ ክፍሎች በግልጽ እንዳስቀመጡት ቤቴል ተራራማ ስፍራ እንደሆነች ነው። ለጻድቁ ለአቡነ ፊልጶስ ቅድስት ስላሴ ከአብርሃም ጋር ዳርቧ በሚባል ቦታ ተገልጸውላቸው ወደ ምን መራ ሀገር ይዳሏቸው ከአሁኑ እስራኤል ጋር የስም ተመሳሳዮች ነው እንዳንል ከነአን በመጽሐፍ ቅዱስ የማን ልጅ ነው? የካ ነው። ይህን በመጽሐፈ ኩፋሌ ምዕራፍ 8 ከቁጥር 11 ላይ እንዲሁም በኦሪ ዘፍጥረት ምዕራፍ 10 ከቁጥር 1 ላይም የተቀመጠ እውነት ነው። ምክንያቱ ከነአን ያዘው መጽሐፈ ኩፋሌ ምዕራፍ 9 ላይ እንደሚነግረን የሴምን ድርሻ ነው። ልጆችህም በጠብ ይጠፋሉ ብለውት ነበር። በኦሪ ዘፍጥረት ምዕራፍ 35 ከቁጥር 6 ላይ በከነአን ምድር ወዳለችው ወደ ሎዛ መጡ፣ እርሷን ቤቴል ናት ይለናል። በተለያዩ ክፍሎች ብትመለከቱ ቤቴል የተለያዩ ተራሮች የሚያዋስኗት ሀገር እንደሆነች በደንብ ትረዳላችሁ። የአሁኑ እስራኤል ቤቴል በታሪክም በቦታ ገጽታም እንዴት ይስማማል ይመስላችኋል? በዘመናት ሂደት ውስጥ ኢትዮጵያ፣ ኤርትራ፣ ሱዳን፣ ሶማሌ፣ ጅቡቲ፣ ኬንያ እንዲህ የተከፋፈል ነው። ለምን ይመስላችኋል? በኤርትራ ወንድሞቻችን እህቶቻችን ላይ በወጣትነት እድሜያቸው በሀገራቸው ለሀገራቸው እንዲሰሩ ትውልድ እንዳይቀይሩ እንዲህ የጠበቀ ሕግ የወጣባቸው ለምን ይመስላችኋል? በኢትዮጵያስ የዘር እልቂቱ፣ የሃይማኖት ግጭቱ እንዲህ የበዛው? በክፍል ሁለት መማማራችን ላይ በሐማሴን ኤልግ ስለሚባሉ ስውራን ማህበር አንስቼላችሁ ነበር። ከኢትዮጵያ ጀምሮ እስከ ግብፅ ያሉ የቅዱሳኑና የስውራኑን ማህበር ብራቻ ነው። በአምስተኛው መቶ ክፍለ ዘመን ስለተሰወሩ ደቂ ወይም ደቂቀ እስራኤል ስለሚባሉ ማህበረሰብ ልንገራችሁ። በአፍሪካ እስራኤል የጦር ካምፓን የገነባቸው በኤርትራ ላይ ብቻ ነው። የአይሁድ ረባዮች ከቀድሞ ጀምሮ የሚናገሩት አንድ ሀሳብ አለ። ቀድሞ ከጊዮን እስከ ኤፍራጠስ የነበረውን ግዛታችንን እናስመልሳለን፣ ከዛም ላይ ሆነን ዓለምን እንገዛለን ይላሉ። በማን በሐሳዊ መሲ በየት በሚገነቡት በሶስተኛው ቤተ መቅደስ። የት? የቀድሟ ቅድስት ሀገር ኢየሩሳሌም በሆነችው በአሁኗ በኢትዮጵያና በኤርትራ ማለት ነው።